ሁላችንም የምናውቀው እንግዲህ ዩቲዩበር ቴዲ የራያው ወይም ደግሞ የብሬክስ ሀበሻው የቅርብ ሰው የቅርብ ወንድምም ልንለው እንችላለን፣ የቅርብ ጓደኛም ልንለው እንችላለን፣ የሀገር ልጅም ልንለው እንችላለን በዚህ ከሶስት ቀን በፊት አካባቢ ላይ ህይወቱ ማለፉን ሰምተናል። በጣም የሚያሳዝነው ነገር በማህበራዊ ሚዲያ ሲሸራሸር እንዳየነው ከሆነ በሰው እጅ ነው የሞተው፣ ለዛውም በሰው ሀገር ላይ ማለት ነው። ያልገባኝ ነገር እንዲህ ያጨረካከነን ነገር እኛ ምንድን ነው? ምንስ ነው ምክንያታችን? ለራሳችን የምንሰጠው ምክንያት በሰው ሀገር ሆነን የመዝህ ደረጃ የመጨካከን ደረጃ የደረስ ነው። የሰው ልጅ ቢያዲግ የሰው ልጅ ራሱን ቢቀይር፣ እኛ ምን ምቀኛ አሲዶችስ ልንሆን አደረገን? ያኔ የሰው ልጅ በአርባ ቀን እድሎ የተጻፈለትን ብቻ ነው የሚኖረውም የሚበላውም የሚያገኘውም ማለት ነው። እኔ ምንም ልላችሁ አልችልም፣ ግን ያው በቅርብ ያላቸው ቤተሰቦቹ መጽናናትን ተመኘሁላቸው። ሰላም አለይኩም ራህመቱላሂ ወበረካቱ ውድና የተከብራችሁ ተመልካቾች፣ ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ይደርሳችሁ። ክብራንና ክብራን ክብሯን ተመልካቾች ዛሬ አንድ ነገር በአንድ ነገር ጉዳይ ነው። ትናንትና ገረፍ አድርጌው በሌላ ቪዲዮ አልፌ ነበረ። ዛሬ ሁላችሁም እንደምታወቁት የብሬክስ ሀበሻዊ ወንድም ማለት ትችላላችሁ ጓደኛ ማለት ትችላላችሁ ብቻ ከድሮ ጀምሮ የምናውቀው ቴዲ የራያው ማለት ነው ከዚህ አለም በሞት እንደተለየ ሰምተናል። ከሰማንም ሁለት ቀን ሶስት ቀን ሆኖናል። ትንሽ ነገሩ አስደንግጦን ነበረ። ከሳምንት በፊት ወይም ደግሞ ከመሞቱ አንድ ሳምንት አስቀድሞ አንዳንድ እንደዚህ ፊቱ ላይ የሆነ ምች ነገር መታወት ምናምን ነገር ስለሱ ገለጻ እየሰጠ ነበር። ባይዘ ወይ እሱን ልጅ እኔ የማውቀው ገና ሀ ሲባል ዩትዩብ ሲጀምር ድሮ ላይ አይ ቲንክ የዛ ሰ በሰአቱ እነ ብሬክስም ጋር ሰጣ ገባ ነበር። ግን እሱ ጋር በሆነ አጋጣሚ እናወራ ነበረ። ጥሩ ልጅ ነው። በጣም ሰው አክባሪ ልጅ ነው። ይሁንና ግን አሁን ላይ የሰማነው ዜና በጣም አሳዝኖናል። እኔ ስለ ዜናው ምናምን ብቻ ለመስራት አደለም፣ ያኔ ማዘናችንን ለመግለጽ ምናምን እሱን ለመግለጽ አደለም የመጣሁት ግን የአሟሟቱ መንስኤ ማለት ይህ ነው ተብሎ ከቅርብ ሰዎቹም ባንሰማ ብዙ ሰዎች እንደሚያራግቡት ከሆነ በሰው እጅ ነው እንትን ያለው የጠፋው ማለት ነው። ይሄ ደግሞ በሰው እጅ የጠፋው ደግሞ ለዛውም ደግሞ አገር ላይ አይደለም ሰው ሀገር ላይ ሆኖ ነው። ከዚህ ጋር ተያይዞ አንዳንድ ዋና ዋና ፖይንቶችን መናገር ስለምፈልግ ነው። ያጀማ፣ በመጀመሪያ ደረጃ እኛ የመጣ ነው ለስራ ነው። ሁለተኛ ነገር ደግሞ አዙረን ካየነው ከዚች ካለንበት እድሜ በኋላ ያለችን እድሜ አይደለም፣ ለጸብ ለፍቅር ጊዜ ያለን አይመስለኝም። አይደለም ገንዘብ ሌላ ነገር ቢወስዱብን፣ እዚች ምድር ላይ ሰውን ለመግደል የሚያበቃ ምንም አይነት ምክንያት ይኖረናል ብዬ አላስብም። ችግር አውጥቶን ከሀገር ወጥተን ራሳችን ለመቀየር ብለን እንደዚሁም ደግሞ በሰው ሀገር ላይ ደግሞ መጠለያ ከለላ፣ ጥላ የሚሆኑን ጓደኞችን ዙረን እንደገና ደግሞ እነሱን የምናጠቃ ሰዎች፣ እኔ ብዙ ነገር አይቻሉም፤ በመገዳደል ደረጃ፣ ሲህር በማድረግ ደረጃ፣ እንደዚህ ሰዎች ላይ ተንኮል ብር መስረቅ እቁብ ይዞ መጥፋት፣ እነዚህ የመሳሰሉት ሁሉ ተንኮሎች ሲሰሩ በቅርብ ሆነ ብዙ ሰዎች ላይ ገጥሞናል ማለት ነው። ነገር ግን ማንኛውንም ነገር የሰው ልጅ የክፋት ጥግ ሊጠቀም ይችላል። ግን ሰውን መግደል ላይ ግን በዚህ ልክ ቀላል ይሆናል ብዬ አላስብም። የሚያስጠላው ነገር ለሰሚው ግራ እንኳን በሀገራችን ላይ ያለው መገዳደል አልበቃም ብሎ በሰው ሀገር ላይ ይህንን እንደ ባህል አድርገን ይዘን መሄዳችን በጣም ያሳዝናል። በጣም ማለት ነው። እርካሽነታችንን ምን ያህል ለሰው ልጅ ያለን ክብር እንደወረደ የሚያሳይ ነው ማለት ነው። የሰው ልጅ ሊናደድ ይችላል፣ ሰይጣን ሊገባ ይችላል። ነገር ግን ያለንበትንና የወደፊት እርምጃችንን የምናስብ ከሆነ ንዴታችንን የመቆጣጠር ቻንሱ የሰፋ ይሆናል ማለት ነው። አለበለዛማ ስሜታችን በሚያዝን እርምጃ ከተራመድን ምናልባትም በቀን ሁለት ሶስት ሰው እየቀነደብን ጥለን ልንገድል እንችላለን ማለት ነው። አንድ ነገር አስታውሱ። በመጀመሪያ ደረጃ እዚች ምድር ላይ እኛን ማን ተበቃ ያደረግን እኛን ማን ገዳ ያደረግን? የሰው ልጅ የተከበረ ፍጡር ነው ማለት ነው። ይህ የሆነ አንዳንድ ጊዜ ከፍቅር ይልቅ ፀብ የሚቀናቸው ሰዎች አስቡበት። የሰው ልጅ ሰውን የሚገለው አንድ ቀን ባሰበው ሀሳብ ሳይሆን ብዙ ጊዜ በአእምሮ በሚመላለሰው በሚያብላለው ሀሳብ ተነሳሽነት ነው። እስኪ ስንቶቻችን ነን ጓደኞቻችንን በክፉ ነገር የምንፈልጋቸው፣ ጓደኞቻችንን በመጥፎ ነገር የጓደኞቻችንን እድገት የምንጠላ፣ የጓደኞቻችንን መቀየር የምንጠላ፣ የጓደኞቻችንን ትዳር የምንትን አሲዶች፣ ምቀኞች ስንቶቻችን ነን። ይህ ነገር ደግሞ እኛን ወንዝ አያሻግርም እኛን ከፍ አያደርገንም፣ እኛን አያከብረንም። ይኸው የሰው ልጅ ምንም ያህል ምድርን ሞልቶ ቢፈዝ ማናችንም ብንሆን ያቺ አርባ ቀን ላይ የተጻፈችልንን እርዚቅ ነው የምንበላው። የምንሰራውም የምንኖረውም ያንኑ ነው። ታዲያ ለዚህ ለዚህ ኑሮ ነው እንዴ ወንድምህን ገለህ ሚስትህን አስቀይመህ ወይም ሌላ ነገር እንደዚህ ተንኮሎች የተባሉትን ነገሮች የምንሰራው አያዋጣም። የምር ወደ ርዕሱ ስመለስ እንግዲህ ለወዳጅ ለዘመዶቹ በቅርቡ እንኳን እኛ የምናውቃቸው ለምሳሌ ሚስቱ ዜዶ፣ እንደዚሁም ደግሞ ብሬክስ ከነ ሚስቱ በዙሪያው ያሉ ጓደኞቹ ጠቅላላ ሀዘናቸው በሀዘን እንደተሰበሩ እናውቃለን። ሀዘናችሁን አላህ ያቅልላችሁ ሀዘናችሁን እሱ መጽናናትን ይስጣችሁ ነው የምለው ልላችሁ የምችለው ነገር ማለት ነው። ነገር ግን ይህ ነገር እስከመቼ ነው ነገስ? ሌላውም እንደዚሁ ሊገደል ነው ነገስ? አንተ በጓደኛህ ላይ ጩቤ ልመዝ ነው ነገስ? እኔ በጓደኛ እድገት ተጠይፌ ቁልቁል እንዲሄድ ላደርገው ነው ነገስ? እዳ ላይ ልከተው ነው? እንደዚህ ኩነንስ እስከ መቼ ነው? እኛስ የምናገኘው ጥቅም ምንድን ነው? እስኪያስቡት የመጣችሁበትን ዕድሜ። ከዚህ በኋላ ደግሞ አንድ ደቂቃ እንኳን የመቆየት ዋስትና ይኑረን አይኑረን ባላወቅንበት ቅጽበት ሀው ሀው። እንዴት ነው የሰውን ልጅ በመጥፎ የምንፈልገው? እንዴትስ ነው እንዴትስ ያስችላል? ለዚህስ ማን ምን ምክንያት አለው? እባካችሁ በየትኛውም የዓለም ዳርቻ የምትገኙ ኢትዮጵያውያኖች ራሳችሁን ጠብቁ። በተለይ በቅርብ ያሉ ሰዎቻችሁ ምንድን ናቸው? ማን ናቸው? ምንድን ናቸው? እስከምን ድረስ ነው ሊታገዙን የሚችሉት? እስከምን ድረስ ነው አብረው ሊኖሩ የሚችሉት የሚለውን ከግምት ውስጥ እናስገባ። ተንኮል የጠነሰስን ሰዎች ደግሞ ተንኮላችንን ከአእምሯችን ብንፍቀው የተሻለ ነው ብዬ አምናለሁ።